የሚገርማችሁ ነገር ወንድማችን ገይ ክርስትናን ያው መሰበክ እንደሌለበት ለኛ በአጭር ቋንቋ እየገለጸልን ነው። ለምን ካልተጠመቃችሁ ክርስትና አይገባችሁም እያለ ነው። ስለዚህ እንደ ወገናችን ንግግር አንድ ሰው ክርስትናን የሚቀበል ገብቶት አይደለም፣ እንዲገባው ነው። ከኔ ጋ ናቸው አይደል? አንድ ሰው ክርስትናን የሚቀበለው ክርስትና ገብቶት ሳይሆን ክርስትና ቀጥተኛ መንገድ መሆኑ ገብቶት ሳይሆን እንዲገባው ነው። ኦኬ ቀጥተኛ መንገድ ነው ወይስ የጥፋት መንገድ ነው የሚለውን ነገር እንዲያውቅና እንዲገባው ሲል ምን ያደርጋል? ይጠመቃል። ክርስቲያን ይሆናል ነው። ለምን አንድ ሰው ካልተጠመቀ ክርስትና አይገባውም ስላለ ማለት ነው። በጣም ያሳዝናል። እሺ ጋይስ እንዳለህ አንዴ። ሌላ ሰው ግሩም ጥያቄ ነው የምጠይቀው። እሷ ለምታወራው እንትን መረጃ እኔ ጋብራ። ከየትኛው ቤተ እምነት ነው የመጣኸው? እሱ ችግር የለውም። እኔ ከየትኛው ነው ክርስቲያን ነኝ። ከየትኛው ክርስቲያን ነህ? እስኪ ኖ፣ የሱ አንተን ያናዳል። ከየትኛው ቤተ እምነት ነው የመጣኸው? ክርስቲያን ነኝ አልኩ እኮ። የትኛው ክርስቲያን? ክርስቲያን ብቻ ይበቃል እንዴ? አዎ ክርስቶስን ነው ያመንኩ። ኦኬ ታምረ ማርያምን ትቀበላለህ? ክርስቲያን ነኝ አልኩ፣ ክርስቶስን በማመን ለምንድን ነው በሃይማኖት የምታፍረው? ምንም ማፈር አይደለም ክርስቶስን ማመን። ኦርቶዶክስ ነኝ ወይ ፕሮቴስታንት ነኝ ወይ ኦንሊ ጂሳስ ነኝ ለምን ከተባለ ክርስትና ቢለው ስያሜ ብቻ ለአንተ ሊገልጽ አይችልም። ለምን ከተባለ ፕሮቴስታንት ነኝ እንደሱ ይህን ለምናገር ነው እንግዲህ ተደረደርኩ። ታፍርበታለህ ታዲያ ለምን ተደረደሩ? ቀጥታ አንድ ማምንበትልን ገር ክርስቶስ ፍቅሩን ገልጾ አሳይቶኝ ነው የተከተልኩት። እስኪ አንተ በእምነትህ ምን አይተን የተከተልከው? እሺ፣ በአጭሩ ሰው ይመለካል አይመለክም? አይመለክም። ታዲያ ለምንድን ነው ሰው የሆነውን ኢየሱስ ክርስቶስን የምታመልከው? አምላክ ነው። ምንም መሆን ይችላል። ሁሉን ቻይ አምላክ ነው። ሰው አይመለክም እያልከኝ፣ ሰው ነኝ የሚለውን ኢየሱስ ክርስቶስን እየታመልካለህ። ምን ለማለት ፈልገህ? አምላክ እኮ ነው ታዲያ ሰው አይመለክም አትበለኛ። ሰው የሆነ ኢየሱስን አምላክ እያልክ ሰው አይመለክም ለምን ትለኛለህ? ተማኛ። ፍጹም ሰው ፍጹም አምላክ ነው። የቱ ጋር እንደዛ የሚለው መጽሐፍ ቅዱስ? እናነባለን ነው ያነበብኩት እንደሌለ ነው። ፍጹም ሰው ፍጹም አምላክ የሚል የለም መጽሐፍ ቅዱስ ኖ እኔና አብ አንድነን ሲል ምን ለማለት ፈልጎ ነው? ስለዚህ መጽሐፍ ቅዱስ ላይ የሌለ ቃል ነው ማለት ነው እየተናገርክ ያለኸው። የሌለ ቃል እኔና አብ አንድነን ሲል ምን ለማለት ፈልጎ ነው? ክርስቶስ አንድ ቦታ ፍጹም ሰው ፍጹም አምላክ ነኝ ብሎ አያውቅም። ከየት እንዳመጣው አላውቅም። ወገናችን ይሄ ነው ክርስቲያን ማለት እኔ ናቸው። እንደምታያቸው ያለ ማስረጃ ነው የሚኖሩት። እስኪ ለምን አንተ ዳር ዳር ትላለህ? የእናንተ ስትጠየቁ ለምንድን ነው ዳር ዳር የምትለው ነው እኛማ እስልምና ኮ ግልጽ እኮ ነው የመለሰነ እኮ ነው። ምንድነው ግልጽ ምኑ ገብቶ ነው ምኑ ገብቶ ነው አልኩኩ ምኑ ገብቶ ነው የተከተልከው? እስኪ ጠይቅ። ምኑ ገብቶ ነው እውነተኛ መንገድ መሆኑ የነብያት ምኑ ላይ ነው የሚለው እንደዚያ በጣም ጥሩ። ሱረቱን ነሕል ሱረቱን ነሕል የመጨረሻው አንቀጽ ላይ ፈጣሪያችን አላህ ቁርአንን አወርደርኩኝ የአብርሃምን የኢብራሂምን መንገድ ታስቀጥል ዘንድ ይላል። ኦኬ፣ ኢብራሂም ማን ነው? የነብያቶች አባስ ነው። ኢብራሂም የነብያቶች አባስ ነው። የነብያቶችን መንገድ የያዘ ሙስሊም ነበረ። ሙስሊም ማለት አልእስቲስላሙ ሊላሂ ተዓላ ቢተውሂድ ለአንድ ፈጣሪ ሁለት እጅን መስጠት ነው። ይሄንን ሁለት እጅን ለአንድ ፈጣሪ መስጠት የሚለውን መንገድ ታስቀጥል ዘንድ ቁርአንን ወደ አንተ አወረድን ይላል ፈጣሪያችን አላህ። ስለዚህ ትልቁ የገባኝ እውነታ አንዱ ይሄ ነው ማለት ነው። ኦኬ የነብያቶችን መንገድ ነቢዩ መሐመድ ሊያስቀጥሉ እና የነብያቶችን መንገድ ይዘው እንደመጡ ገብቶኛል ማለት ነው። ምኑ ገብቶ ነው ላልከኝ፣ ይሄው ይሄ ገብቶኛል። ኦኬ። ስለዚህ እኛ ሙስሊሞች የነብያቶችን መንገድን እንደያዝን እና በነብያቶች መንገድ ላይ እንደሆንን ገብቶኛል ማለት ነው ባጭሩ። እንዲሁም ደግሞ ክርስቲያኖች ሰው ነኝ የሚለውን ኢየሱስ ክርስቶስን እያመለኩ እንደሆነ፣ ኦኬ፣ ብዙ ብዙ ነገሮችን እያየን ያለ ያለማስረጃ እምነታቸው ማስረጃ እንደሌለው እያየን ነው። ኦኬ ስለዚህ ማስረጃ ወዳለ ወደ እስልምና ወደ ነቢያቶች መንገድ እንድትመጣ ጥሪ እያረኩልህ ነው ማለት ነው ተቀበልክም አልተቀበልክም ባጭሩ ሰው ነኝ የሚለውን ኢየሱስ ክርስቶስን ማምለክ የለባችሁም ሰው ነኝ ካለ ሰው ነው ማለት ነው ሰው ደግሞ አይመለክም እዚህ ጋር አእምሯችን ይስራ አእምሯችን እዚህ ጋር በደንብ መስራት አለበት እናገናዝብ እናስተውል ኦኬ፣ ጥላቻውን ትተን እናስተውል። ሰው ነኝ ያለን ሰው እንዴት ታመልካለህ? አምላክ አለኝ ያለን ሰው እንዴት ታመልከዋለህ? አምላክ አለኝ የሚልን ሰው እንዴት ታመልካለህ? አምላኩን እንጂ እሱን አይደለም። አምላክ ያለብህ ፍጡር ነኝ ያለን ሰው ለምን ታመልካለህ ነው? ፍጹም ሰው ፍጹም አምላክ ነኝ ያለው ለምን ምን? እኮ ነገርኳቸው፣ ክርስቲያኖች እምነታቸው መጽሐፍ ቅዱስ ላይ የለም ነው። መጽሐፍ ቅዱስ ላይ ለእምነታቸው ማስረጃ የላቸውም ነው። ቁርአን ደግሞ ጭራሽ እምነታቸውን ያወግዛል። አረ የገዛ መጽሐፋቸውም እምነታቸውን ያወግዛል። ኦኬ ይሄ ነው ክርስቲያን ማለት። ስልጣን ስለታይ ስልጣን ልስጣችሁ፣ ግን እኔ በዚህ ቤት በዚህ ቤት ድጋሚ ምንገናኝ አይመስለኝም። ይሄ የአካውንት ሀክ ተደርገዋል። በዛኛው አካውንት ነው የምታገኙ። ወደ 18 ሺህ ፎሎወር አለው አሁን 18 ሺህ ፎሎወር አለው። ሰርች አድርጉና ታገኙታላችሁ። ሰርች ባሩ ላይ ኦሳማ ጁሃር ብላችሁ ሰርች አድርጉ። ኦሳማ ጁሃር ብላችሁ ሰርች አድርጉ። ወደ 18 ሺህ ፎሎወር ያለው አካውንት ይመጣላችኋል። እሱን ፎሎ አድርጉት። ኦኬ ያ ነው በቃ የኔ አካውንት ያ ነው። ይሄ ሃክ ተደርጓል። ይሄ ከእጄ ይወጣል ዛሬ ከሰዓትም ቢሆን እያስቸገረኝ ነው። እሺ ቤተ ክርስቲያን መልሳለት የሚሉ ልጆች ቢገቡ ደስ ይላል። ሲቀጥል ክርስትና እንደ ውሸት እንደሆነ የምታቁት፣ እየከሰረ እንደሆነ የምታውቁት ምንድነው አታ ኢየሱስ ክርስቶስ ራሱ አያውቀውም፣ እግዚአብሔር ራሱ አያውቀውም። ኢየሱስ ተውት። አሁን እነሱ ክርስቲያን የተባለው በኢየሱስ ክርስቶስ ነው ይላሉ። ለምን ሲባል ኢየሱስ ክርስቶስ ሙቶ ካልተነሳ ራሱ ክርስትና ከንቱ ነው ይላል መጽሐፍ ቅዱስ። ግዴታ ኢየሱስ ክርስቶስ ሙቶ መነሳት አለበት። ክርስቲያን ተብለው እንዲጠሩ ክርስትና የሚባለው እምነት እንዲኖር ኢየሱስ መሞት አለበት። ይሄ የእነሱ ዋና መሰረት ነው። ምክንያቱም መሰረቱ ኢየሱስ ስለሆነ ማለት ነው። ግልጽ ነው። ኢየሱስ ከሙታን ካልተነሳ እምነታችሁ ክርስትና ከንቱ ነው ይላል ባይበል ስለዚህ ዋና የኢየሱስ ክርስቶስ ሙቶ መነሳት ነው፣ የክርስትና ዋና መሰረት ማለት ነው። ግልጽ ነው። ለዛ ነው በግድ ሳይሞት ሙቷል ብለው ሰብኮ ሙቷል ብለው ጽፈው። ለምሳሌ ሉቃስ፣ ማርቆስ፣ ማቴዎስ ኢየሱስ ክርስቶስ ነበረ በዛ ጊዜ ሲጻፍ አልነበረም። እሱ በሌለበት እንደዚህ ሆኗል፣ ተሰቅሏል፣ ሙቷል፣ ተደፍቷል ብለው ተናገሩ። ከዛ ደግሞ እነዚህ ክርስቲያኖች ያጸደቁት ማለት ነው፣ እንደዚህ ብለው ተቀበሉት። ግልጽ ነው። ታዲያ ኢየሱስ ክርስቶስ ክርስትና የሚባለው ነው ያቃለ ሲባል አያውቅም። አታ ሐዋርያ ስራ ላይ የመጀመሪያ ክርስቲያን ተብለው ሲጠሩ ኢየሱስ ክርስቶስ በዛን ሰዓት ወደ ሰማይ አድርጓል አልነበረም፣ አልሰማም፣ አላየም። ግልጽ ነው። ነገር ግን እራሳቸው ምን አሉ? እኛ በክርስቶስ ክርስቲያን ተብለናል ብለው ራሳቸው መጡ። ለምን ሲባል እሱ ሞቶ ከተነሳ በኋላ ስለሆነ ክርስትና የተመሰረተው በኢየሱስ ክርስቶስ ጊዜ ነው ክርስቲያን የተባሉት፣ እንጂ ከዛ በፊት ክርስትና የሚባል ነገር የለም ማለት ነው። አበደን ለምን ሲባል ኢየሱስ ክርስቶስ ስለበፊቱ በፊቱ ትእዛዝ ሲጠየቅ አምላካችን አንድ አምላክ ነው የበፊቱ ትእዛዝ ብሎ ነው የተናገረው እንጂ አብ፣ ወልድ፣ መንፈስ ቅዱስ እኔም አምላክ ነኝ፣ መንፈስ ቅዱስ አምላክ ነው፣ ከኔ ጋር ሦስት ነን ብሎ አይደለም የሰበቀው። አምላካችን አንድ አምላክ ነው። ግልጽ ነው። ስለዚህ ኢየሱስ ክርስቶስ ሲሰብክና ሲያስተምር የነበረው አንዱን አምላክ ነው። እኛ ሙስሊሞች አንድ አምላክ ብቻ ነው መመለክ ያለበት ስንል መጽሐፍ ቅዱስም መጥቶ ይገድፈናል ማለት ነው። የኢየሱስ ክርስቶስን አስተምሮ ሲጀመር የተቀበልነው ሙስሊሞች ወይስ ክርስቲያን? ሙስሊም የተቀበለው ኢየሱስ ሰው ነኝ፣ ነብይ ነኝ፣ መልእክተኛ ነኝ፣ ባሪያ ነኝ አለ። እኛ ሙስሊሞች ተቀበለናል። እናንተ ደግሞ አይ ውሸት አምነክ መመለክ አለብኝ ላይ እንትን ነው የሆነብን ስበካ፣ ኢየሱስ ያድናል በል ምናምን ነገር ነው የሆነብን እና በስርዓት እኔ ስለ ክርስትና ቃሉ ይሄ መመለስ ይችላለሁ ሚል ሰው ገብቶ ያስረዳ፣ እንጠይቀዋለን። ብዙ ጥያቄ አለን። ማንም እስካሁን ያልመለሷቸውም ሊመልሱን ፈቃደኛ ያልሆኑትን እስቲ እኔ መልሳለሁ የሚል ይግባና፣ እኒው የመልስልን ከሆነ ኦኬ። ኤቢ ወጥተዋል፣ ኤቢን የሚለው ወጥተዋል እሱ ለራሱ ኦኬ እና እኛውን አካውንቴን ፎሎ አድርጉትና ረድ የሚያስፈልጋቸው መልስ የሚያስፈልጋቸው ቪዲዮዎች ካሉ ሼር አድርጉልኝ። በየቀኑ አንዳንድ ቪዲዮ ለራሱ ብሰራ ትልቅ ነገር ነው። ኦኬ በየቀኑ አንዳንድ ቪዲዮ ብሰራ አሪፍ ነው። ስለዚህ መልስ የሚያስፈልጋቸው ከክርስትናው ዓለም የሚነሱ ጥያቄዎች ወደ እስልምና የሚሰነዘሩ ጥያቄዎች ካሉ መልስ እየሰጠንባቸው ያው የምንቀጥል ይሆናል። ይሄ ነው የእኔ ፕላን ማለት ነው። ከሻልኩም ደግሞ እንደዚህ ላይፍ እየገባው ቀጥላለሁ። ግልጽ ነው አይደል? ይሄ ነው እንሻላ። እሺ በቃ። ኦሳማ ይሄ አካውንት ሀይቲንግ ሰው የማይመጣበትም እንዳልከው ሀቅ ተደርጓል ይመስለኛል። ነው ያኔውና ሳዲ፣ ይቅርታ ግን፣ ሳዲ ሳዲ፣ ግን ለምሳሌ ሙስሊም ማለት ሴቶች በሙስሊም ደረጃ መስለኝ ያቄ ጥያቄ ራሱ እኮ የማቅረብ መብት የለሽም አንቺ። ግን የመጀመሪያ ይሄን መብትሽን አስተካክለሽ ብትመጪ ይሻላል። ጥያቄ መጠየቅ መብት የሌላት የክርስቲያን ሴት ናት ማለት ነው እዛ በእንትናቸው እስኪ ራሽን መጽሐፍ አንቺን እኮ በተለይ አሁን እናንተ ሴቶችን እኮ በቃ ከምንም በታች ነው የሚያደርጋችሁ። እውነት ለምን አይደለም አዳም? ይቀጣይ ነው መኖር የምንችለው እንጂ እኔ አንቺን ቢያደርገኝ ሰላም ወይ ሰልፍ ነበር። ምን ሆነህ ነው የምትረብሸው? አልገባኝም። ማውራታችን የሙስሊም ሲካልክ ማስረጃ ነው ማቅረብ ያለብህ መጀመሪያ አሁን መጀመሪያ በእናንተስቲያንሴትንንድ ከሰው በታች መሆናችሁን በደንብ በስርዓት አስቀምጦላቸዋል። መጀመሪያ እሱን አስተካከል። ላስወርደ አዳም ጥቆይ ቀስበን ሴት ናት ብለህ ነው የምትጨቁናት? ዝም ብለህ ታወራለህ። አወራህ አይደለ እሷ ደግሞ ታወራ። ድል ስላት ምኑን ላዳምጥ ብሎ ምኑን ላዳምጥ ኦኬ። ካላዳምጥ ለምን ትገባለህ ልታወራ? መውረድ አለብህ። ተራ ተራ ናቸው እንግዲህ። አያችሁ ክርስቲያን ማለት ይሄ ነው እንግዲህ። እዛ ሆኖ ይስማ። የክርስቲያን ሴት ናት ማስተማር የማችለው የማስተማር መብት የሌላት ግልጽ ነው። አንድ ሴት ጥያቄ መጠየቅ ራሱ ካለባት ቁጭ ብላ በቤቷ ባሏን ትጠይቅ ነው የሚለው። ኦኬ ወታ እንደዚህ ግለሰቦች ለምሳሌ እዚህ ሶሻል ሚዲያ ላይ መታ የመናገር መብት የላትም። ግልጽ ነው። ሴት ልጅ በማህበር ዝም ትበል። መጠየቅ እንኳን ብትፈልግ ባሏን በቤቷ ትጠይቅናል። እኔ የሚያሳዝኑ ባሏ ደንቆሮ ከሆነ እንዴት ነው የምትጠይቀው? ነው ግልጽ ነው። አንድ ክርስትና ላይ እግዚአብሔር ለሴቶች ነፃ ምርጫ ሰጥቷል አልሰጠም። በቤቷ ቁጭ ብላ ትማር ባሏን ትጠይቅ ነው የሚለው ህብረተሰብ በተሰበሰበበት መታ እንድትናገር አይፈቅድም ማለት ነው። ክርስትና የሴት ልጅ አፍ እንደ ጉድጓድ አፍ እየጠለቀና እየሰፋ ነው ይላል። ሰበው ያ ይህን ያክል ነው፣ ሴት ልጅ የሚያዋርደው ከዛ ይቀጥልና፣ ሴት ልጅ እንግዲህ ማንስትሬሽን የፈጣሪ ስጦታ ነው ገባ ከፈጣሪ መጣ ነው። እንግዲህ ይህ ነገር ገባቸው አደለ? ስለዚህ በያዛን ሰማንስትሬሽን በምታይበት ሰዓት እርኩስ ናት ይላል። እርኩስ ማለት የተጣለ ፈቃጅ የሌለው ነገር ማለት ነው። ግልጽ ነው፣ አማርኛ ነው። ስለዚህ አንድ ከዙባ ላይ የምንጥለውን ቆሻሻ ደግመን አናነሳውም አይደለም። እርኩስ በማለት ይጠራታል ሴት ልጅ አታ ብትጣጠብ እንኳን በውሃ ታጥቦ የማይጠራ ነገር የለም አይደል። ልክ ታጥባ እንኳን አትጠራም ብሎ ነው እግዚአብሔር ምናል ታጥባ እንኳን አትጠራም። ታጥባ እንኳን ሺህ ወር ወስደህ እንኳን እስከ ማታ ድረስ እርኩስ ናት። አታ የተቀመጠችበትን ነገር እራሱ እርኩስ ማውራት አልፈልግም። ግልጽ ነው። ስለዚህ ሴት ልጅ በክርስትና ምንድን ነው ሲባል እንደው እንደዚህ ናት ማለት እንኳ እንደ ሴትነቴ በጣም ነው የሚሰቀጥጠው ማለት ነው። ገባችሁ። ሴት ልጅ እየተገዛች በነገሩ ሁሉ እየተገዛች ትኑር ይላል። ማነው የሚገዛ ሲባል ለምሳሌ የክርስቲያን ሴት ፈጣሪዋ እንደምትገዛ ባሏን የምትገዛ ይላል። ለስንት ነገር ነው የምትገዛው? ሴት ልጅ ለባሏ የምትገዛለች፣ ለፈጣሪዋም ትገዛለች። ለሁለት ነገር ነው የምትገዛው። ገባችሁ። ሴት ልጅ ሴት ልጅ የበደለው መጽሐፍ ቅዱስ ነው ወይንስ ስምና ነው? ስምና ላይ እኮ ሴት ልጅ የተከበረች ናት። ግልጽ ነው። ነገር ግን ክርስትና ላይ ምንድን ነው የሚለው ነው የሴትና የውሻ ዋጋ አንድ ነው ይላል እግዚአብሔር። ሁለቱም አስጸያፊ ናቸውና እግዚአብሔር ጉባኤ ግባ ይላል። ጉባኤ ማለት ሰዎች የተሰበሰቡበት ቦታ ማለት ነው። ገባችሁ፣ ያስጸይፋሉ። ሴት ልጅ ይቺ አይነት ታስጸይፋለች። እግዚአብሔር ጉባኤ አትግባ አስጸያፊ ናትና እያለ ይናገራል። ገባችሁ። የቱ ጋ ነው ነፃ ምርጫ? ሴት ሪድ እንግድ ከሌላ ትገደል። የቱ ጋ ነው ነፃ ምርጫ አንድ ሴት ልጅ ድንግድ ከሌላት ትገደላለች። መገደል ብቻ አይደለም ተቀጥቅጣ በድንጋይ ከዛ ነው የምትገደለው። የቱ ጋር ነው ነፃ ምርጫ የሰጣችሁ እግዚአብሔር? ነፃ ምርጫ የሚባል ነገር የለም ለሴቶች። ከዛ ደግሞ ስትወልድ ራሱ ጭንቅሽን አበዛዋለሁ ይላል እግዚአብሔር። በጭንቅ ተወልጅ አለች ይላታል። ሱብሃናል በጣም የሚያሳዝነው ይህን ያክል ነው የክርስቲያን ሴቶች የተጨቆኑት ማለት ነው። የክርስቲያን ሴት ታዲያ ምን ያክል ነው እንትን ያላት ሲባል ምንም አይነት ክብር የላትም እንደ ክርስትና፣ ምንም አይነት ደግሞ የተሰጣት ነፃ ምርጫ የለም። በአጠቃላይ ማለት ነው። ግጭ ነው ሰው። ስለዚህ ሴት ልጅ የጨቆነው ክርስትና እንጂ እስልምና አይደለም። የመናገር እንኳን ራሱ መብት የላትም። ክርስትና ላይ የመናገር መብት የላትም። ወታ የመስበክ መብት የላትም። ኦኬ እንድትናገር አይፈቀድም ዝም እንድትል ነው እንጂ ይላል እናንተ ግን እዚህ የዓመታችሁ የእግዚአብሔርን እንትን ጥሳችሁ ታወራላችሁ ማለት ነው ይሄ ያምላካችሁን ትእዛዝ እንኳን ያልተቀበላችሁ ሰው ናቸው ክርስቲያኖች ማለት ነው ስለዚህ ልታወሩም እንኳን ራሱ እንትን መብት ራሱ አልተሰጣችሁም ባይ ዘው መጽሐፋችሁ ነው የሚናገር ስለዚህ እንደው አላቅም ነው እና አላቅም እና እስኪ ከናንተ እንስማ እስኪ አንዳንድ ነገር ንገሩን በሉ እንጂ እንደው በማታወቁት ነገር ገብታችሁ እንትን ማለት ተገቢያ አይደለም ብዬ ነው የማስበው። በነገራችን ላይ ከሴት ጋር ከመኖር ከዱር አውሬ ከአንበሳና ከቀበሮ ጋር ምናምን መኖር ይሻላል ይላል እግዚአብሔር። ምን ትላላል? ከሴት ልጅ ጋር ከምትኖር ከአንበሶችና ከውሾች ጋር፣ ከጅቦች ጋር ምናምን መኖር ይሻላል ይላል። ይህን ያክል ነው ሴት ልጅ የሚጸይፈው። ሴት ልጅ የሀዘን መገለጫ ናት ይላል። ሴት ልጅ የሀዘን መገለጫ ናት ይላል ግልጽ ነው። እንደው ሴት ልጅ እንደው የቱ ጋ ነው የቱ ጋ ነው እንደው በአንድ እንኳን የሆነ በትንሽ እንደው በጥሩ ነገር እንኳን የተገለጠችው ክርስትና ላይ የለም። ኃጢአት ከሴት ነው የተገኘው ይላል። ኃጢአት ሁሉ ከሴት ነው የተገኘው ይላል። የሚመነጨው ከሴት ነው። ቆይ ምን አጥፍታ ነው? ለምሳሌ ወንዱ ኃጢአት ቢኖርበት የመጣው ከሴት ነው ይላል። ሴት ለወንድ የተፈጠረች እንጂ ወንድ ለሴት አልተፈጠረም ይላል። ምን ማለት ነው? ራሱ ምን ማለት ነው? መልስ አላችሁ ክርስቲያኖች? መልስ ያለው ክርስቲያን ካለ ይግባ። ነገር ግን ክርስትና መልስ የለውም ክርስትና ይሄን ያክል ነው፣ መልስ የለውም። ገብቶ አንድ አካል ስለ መለኮት ስለ አምላኩ መስበክ አይችልም። ኢየሱስ ክርስቶስ አምላክ ነው እንደምትሉት በኮንፊደንስ፣ ነገር ግን በማስረጃ ማሳየት አትችሉም። በማሳረጃ ማሳየት አትችሉም። ማስረዳትም አትችሉም። ግዘ ነው። እስኪ ግቡና አንድ አካል እያስረዳ የት አመጣችሁ ነው የምትሰብኩን። እራሱ አንድ ነገር እኮ የሆነ እንትን ሲኖረው ነው ማስረጃ ሲኖረው ነው። አንደኛ በኢየሱስ ክርስቶስ ነው ክርስቲያን የተባላችኋል አላችሁ። ከጊዜ በኋላ ግለሰብ የመሰረተላችሁ ነው። ማን ነው የመሰረተው ክርስትናን? አይሁድ ነው። ኦኬ፣ ክርስቲያኖች ብለ የጠራችሁ እነማን ናቸው? የአይሁድ ግለሰቦች ናቸው። እኔ አሁን ለምሳሌ ሙስሊሞች ብላችሁ ሙስሊም ናችሁ ማለት ነው። ይሄን ያክል ነው ሚዲያ የተጫወቱባችሁ ማለት ነው። በምትወልድ ጊዜ ጭንቅሽን አበዛዋለሁ ማለት ምን ማለት ነው? ለምን በጭንቅ እንድትወልድ አደርጋታ ሴት ልጅ ለምን እንደዚህ ፈተናን ያበዛል እግዚአብሔር? በጭንቅ ተወልጃለሽ ምን ማለት ነው? እኔ የኔ መጨነቅና የእግዚአብሔር ትእዛዝ መስጠት ምን ይሉታል? እግዚአብሔር በጭንቀት ተወልጃለች ብሎ እኮ ፈረደብሽ ከጅምሩ እራሱ ማለት ነው።